እንደምን አደራችሁ አድማጭ ተመልካቾቻችን። በዛሬው ኢትዮ ቱዳይ ዜናችን የሸዋሮቢት ከተማ ደህንነትና ጸጥታ ዘርፍ ኃላፊ በፋኖ በተሰነዘረባቸው መብረቃዊ ጥቃት መገደላቸው፣ በባህር ዳር አቅራቢያ በሚገኙ ቦታዎች በፋኖና የአገዛዙ ሰራዊት መካከል እየተካሄደ ባለው ውጊያ ጣና ፎረም የተሰኘው የባዕድን ስብሰባ መቋረጡንና በትሊሊ ከተማ በከባባድ መሳሪያዎችና ድሮን የታገዘ ጦርነት መካሄዱን፣ በዚህም በፋኖ በኩል በርካታ ድሎች መገኘታቸውን በዝርዝር እንመለከታለን። እስከ ፍጻሜያችን ድረስ አብራችሁን ቆዩ። ዕለታዊ ዜናዎችና አጫጭር መረጃዎች እንዲደርሷችሁ ቻናላችን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ቤተሰብ ሁኑ። የሸዋሮቢት ከተማ ጸጥታ ዘርፍ ቢሮ ኃላፊ ተገደሉ። ይህ ድርጊት የተፈጸመው ለሁለተኛ ጊዜሆን፣ ከዚህ በፊት የሸዋሮቢት ቤት ጸጥታ ዘርፍ ኃላፊ የነበሩት አቶ አብዱ ሁሴን ሰኔ 17 2018 ዓ ም በፋኖ በተፈጸመባቸው ጥቃት መገደላቸው ይታወቃል። በሟች ጸጥታ ዘርፍ ተተክተው ሲሰሩ የነበሩት ተደጋጋሚ የግድያ ሙከራ ሲደረግባቸው በገዛ ፍቃዳቸው ኃላፊነታቸውን የለቀቁ ሲሆን በርሳቸው ተተክተው የከተማዋን ጸጥታ ቢሮ እየመሩ የነበሩ አቶ ለማው እንዳፈረው ከፋኖ በተፈጸመባቸው የተኩስ ጥቃት ከሶስት አጃቢዎቻቸው ጋር በትናንትናው ዕለት መገደላቸውን የከተማ አስተዳደሩ ባወጣው የሐዘን መግለጫ ለመረዳት ተችሏል። በተጨማሪም ምርጥ አምሳ በሚል የተደራጁ የሚኒሻ አባላት እንደተገደሉ መረጃ አሳውቋል። ትናንት ጥቅምት 14 2018 ዓ.ም በሰሜን ሸዋ ዞን የሸዋ ሮቢት ከተማ የሰላምና ጸጥታ ዘርፍ ኃላፊ አቶ ለማ ወንዳ ፈራው በፋኖ መገደላቸውን የሸዋ ጠቅላይ ግዛት ህዝብ ሚዲያና ኮሚኒኬሽን ክፍል በወጣው መረጃ ለማሳወቅ ተችሏል። ከአመራሩና አጃቢዎቹ በተጨማሪ ምርጥ አምሳ በሚል ተደራጅተው የህዝቡን መከራ ሲያጸኑ የነበሩ ኢብሮ አበበ፣ ሙሄ መሐመድ፣ ሲራጅ ታደለ፣ ኃይሉና ሌሎችም የሚሊሻ አባላት በተሰነዘረባቸው የተቀናጀ መብረቃዊ ጥቃት መገደላቸው እዙ በወጣው የድል መግለጫ ለማወቅ ተችሏል። ትናንት ጥቅምት 14 2018 ዓ.ም ማለዳ ላይ ከነ አጃቢዎቻቸው የተገደሉት የሸዋሮቢት ከተማ የሥራ ጸጥታና ደህንነት ኃላፊ አቶ ለማው እንዳፈረው የገዛ ወገኑን በመካድና የጽንፈኛውን ቡድን ተልእኮ በማስፈጸም የከተማዋን ነዋሪ የፋኖ ደጋፊዎች ናችሁ፣ እንዲሁም የፋኖ ቤተሰቦች ናችሁ እያለ እየጠቆመ ማሳገት፣ እንዲሁም ሀብት፣ ንብረታቸውን በመዝረፍ ወደ ስልጣን ከመጣበት ጊዜ ጀምሮ የዘወትር ተግባሩ እንደነበር ተነግሯል። እርምጃውን የወሰዱት በሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር አባላት ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም የቀጠለ መሆኑን በመግለጽ ህዝባችን የበደሉ ሁሉ ከእኛ አፈሙዝ ማምለጥ እንደማይችሉ ዛሬ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስከሬን እማኝ ማሳየ ነው ሲሉ ማስጠንቀቂያ ዘል መልእክታቸውን አስተላልፈዋል። በሌላ ዜና በባህር ዳር ከተማ የባዴን ካቢኔ አባላት የጣና ፎረም በሚል የጀመሩት ስብሰባ ተበተነ። ጥቅምት 14 2018 ዓ ም ከጠዋት ጀምሮ ወገልሳ ተብሎ በሚጠራው የባህር ዳር ዙሪያ አካባቢና በላይ ዘለቀ ኤርፖርት ዙሪያ እንዲሁም በሌሎች ውጊያዎች በርካታ ቁጥር ያላቸው የሰሜን እዝ ወታደሮችና የአድማ ብተና አባላት መገደላቸው ታውቋል። የቆሰሉትም ወደ ባህር ዳር የተለያዩ ሪፈራል ሆስፒታል ች መግባታቸው ተነግሯል። በጦርነቱ ሙትና ቁስለኛ ከሆኑት መካከል የአድማ ብተን አመራሮችና የሰሜን ምዕራብዝ መስመራዊ አዋጊዎች እንደሚገኙበትም ነው መረጃው ያመለከተው። በዚህ ውያ ብሬንና ስናይፐር እንዲሁም በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ መማረኩን ታውቋል። በዚህ ምክንያት በባህርዳር ከተማ እየተካሄደ የሚገኘው የጣና ፎረም ስብሰባ ለጊዜው መቋረጡን ታውቋል። በተጨማሪም በቲሊል ከተማ በከባባድ መሳሪያዎች የታገዘ እላ አስጨራሽ ውያ ተካሂዷል። በዚህም የድሮና ዙ 23 እንዲሁም ብረት ለበስ የጦር መሳሪያዎች በውጊው ታድመዋል። ተማሪዎቹ የጸረ መልሶ ማጥቃት እርምጃ በማድረግ ድል መቀዳጀታቸውን አሳውቀዋል። በከተማዋ ጥቃቱን የከፈቱት የብልጽግናው ተላላኪዎች ምስራቅ እዝ አባላት ሲሆኑ በአጼ ቴዎድሮስ እዝ በጠያይም አናበስት ጎጃም አገው ምድር ክፍለ ጦር የፋኖ አባላት አብዛኛውን ሙትና ቁስለኛ ሲያደርጉ፣ ሌሎች በቁጥር በርካታ ያሉት ደግሞ እጃቸው ለፋኖ ሰጥተዋል ተብሏል።